ከፕሪቶሪያው የሰላም ስምምነት በፊት በሲሸልስ እና በጅቡቲ የሰላም ስምምነት ለመፈጸም ተቃርበን ነበር። ነገር ግን በእኛ መካከል የነበሩ አንዳንድ አመራሮች በድርድር ሂደቱ ሌላ አካል እንዲገባ በመፈለጋቸው ስምምነቶቹ ፈርሰዋል ሲሉ አቶ ጌታቸው ረዳ ገለጹ። የፕሪቶሪያ የሰላም ንግግር ዋና ተደራዳሪዎች የነበሩት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከኢዜአ ጋር ቆይታ አድርገዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በነበራቸው ቆይታ ጦርነት ያስከተለውን ጥፋት መቀነስ ይቻል እንደነበር ያላቸውን እምነት ገልጸዋል። ግጭቱ በሄደበት ርቀት መሄድ አልነበረበትም ያሉት አቶ ጌታቸው ይህንንም ለማስቀረት የተለያዩ መድረኮች ተካሂደው እንደነበርም አስታውሰዋል። በጋራ ውይይቶቹ መተማመን ቢኖር ኖሮ ግጭቱን ማስቀረት ይቻል ነበርም ብለዋል። ከሕወሓት ቡድን ከፍተኛ አመራሮች መካከል በተለይም የሰራዊት አመራሮች የበለጠ ለድርድር ፍላጎት እንደነበራቸውም አስታውሰዋል። ከፕሪቶሪያው ስምምነት አስቀድሞ በተደረጉ ውይይቶች የተኩስ አቁም እድል ቢፈጠር ብዙ ሰው ማዳን ይቻል እንደነበርም ነው ያወሱት። ባለፉት ጊዜያት ግጭቶች በመካረራቸው ምክንያት ሰዎች ዋጋ በመክፈላቸው ማዘናቸውም ነው አቶ ጌታቸው የተናገሩት። ከዚህ የበለጠ አደጋ ሳይፈጠር የፕሪቶሪያው ስምምነት መከናወኑ መልካም እድል መሆኑንም አንስተዋል። ስምምነቱ እንዳይፈጸም የተለያዩ አካላት እንቅፋት ሆነው እንደነበርና እስካሁንም ድረስ መፈረሙን በመቃወም የጦርነት ነጋሪት የሚጎስሙ አካላት መኖራቸውም ገልጸዋል። በድርድሩ ወቅት ወደ ማዕከል ሪፖርት የሚያደርጉ የስነ ምግባር ችግር የነበረባቸውና የራሳቸውን ፍላጎት ለማስረጽ የሞከሩ አካላት እንደነበሩ በማስታወስ ችግሩን በህገ መንግስታዊ መንገድ ለመፍታት መግባባት ላይ መደረሱን ጠቁመዋል። በድርድሩ ላይ ባለመሳተፋቸው ቅር ያላቸው አካላት እንደነበሩ አስታውሰዋል። የፕሪቶሪያ ስምምነት አካል የሆነው ተፈናቃዮችን ወደ ቀያቸው የመመለስ ስራ ለመሳካቱ እንዲሁም ሰራዊት ወደ ሰላማዊ ህይወት ለመመለሱ እንደሚያሳዝናቸውም ገልጸዋል። አሁንም ተፈናቃዮችን ወደ ቀያቸው የመመለስ ስራ አጀንዳቸው ያልሆኑ ሰዎች እየታዩ መሆኑን ነው የገለጹት። ከዚህ ቀደም የነበረው አስተዳደር ይህንን ለመፈጸም በቂ ፍጥነት አልነበረውም ያሉት አቶ ጌታቸው፣ መፈጸም የነበረባቸውን ተግባራት መፈጸም የሚያስችል በቂ ፍጥነት አለመያዛችን ትክክል አልነበረምም ብለዋል። ተፈናቃዮችን ለመመለስ የፌዴራል መንግስት ብዙ ስራዎችን ቢሰራም፣ አስተዳደሩ የፌዴራል መንግስትን በመውቀስ ነበር ጊዜውን ያጠፋው ሲሉም ገልጸዋል። የፕሪቶሪያ ስምምነት የትግራይን ህዝብ ጥቅም ባስጠበቀ መልኩ እንዲፈጸም ሁሉም የድርሻው እንዲወጣ እንደሚገባም ተናግረዋል። ድርድሩ እንዳይሳካ የሚጥሩ አመራሮችም በውስጣችን ነበር ሲሉም ገልጸዋል። በሰሜን ኢትዮጵያ ተከስቶ የነበረው ግጭት በድርድር ለመፍታት በሚደረገው ሂደት አንዳንድ አመራሮች የሰላም ድርድሩ እንዳይሳካ ሲጥሩ እንደነበር የፕሪቶሪያ የሰላም ንግግር ዋና ተደራዳሪ የነበሩት አቶ ጌታቸው አክለው ተናግረዋል። ከፕሪቶሪያዊ የሰላም ስምምነት በፊት በሲሸልስ እና በጅቡቲ የሰላም ስምምነት ለመፈጸም ተቃርበን ነበር። ነገር ግን በእኛ መካከል የነበሩ አንዳንድ አመራሮች በድርድር ሂደቱ ሌላ አካል እንዲገባ በመፈለጋቸው ስምምነቶቹ ፈርሰዋል ብለዋል። በሰላምና በድርድር የሚያምን ቡድንም በውስጣችን ነበር ያሉት አቶ ጌታቸው አንዳንድ አካላት ግን በድርድሩ ሶስተኛ ወገን እንዲገባ ይፈልጉ ነበር ሲሉ አብራርቷል። እነዚህ አካላት አንዱን አካል ጥፋተኛ ሌላው ደግሞ ሀቀኛ እያሉ ይበልጡን እንዳንስማማ የሚያደርጉን ነበሩ ሲሉም ገልጸዋል። እንዲያም ሆኖ ማንም ጠልቃ ሳይገባብን ራሳችን አስቀድመን መወያየታችን ፕሪቶሪያ ላይ ልዩነቶቻችን ለመፍታትና ወደ ስምምነት ለመምጣት አግዞናል ሲሉም ተናግረዋል። አቶ ጌታቸው ስለ ኢትዮጵያዊነት የተነሳላቸው ጥያቄ አስመልክተው በሰጡት ማብራሪያ እኔን ጨምሮ በረሃ እያለን ኢትዮጵያ ትውደም እንላለን። ወደ አንድ ቤተ ክርስቲያን ጠጋ ስንል ግን ሀገሪትነ ኢትዮጵያ እያለች ቤተክርስቲያን ዋ ትቀድሳለች ብለዋል አቶ ጌታቸው። አክለውም ህወሃት ቀሳውስት አለዋት ሲሉም ተደምጧል። የፕሪቶሪያ ስምምነት ሶስት ፈታኝ ጉዳዮችን አልፎ ነው የተፈረመው ሲሉም ከአቶ ጌታቸው ረዳ ጋር በጋራ የቀረቡት አምባሳደር ሬድዋን ሁሴን ገልጸዋል። የፕሪቶሪያ የሰላም ንግግር ዋና ተደራዳሪ የነበሩት አምባሳደር ሬድዋን ሁሴን በፕሪቶሪያ የሰላም ስምምነት ወቅት አንዱ ችግር የነበረው ዲሲፕሊን እንደነበረ አንስተዋል። በህወሀት በኩል የተለያየ ዝንባሌ ያላቸው ሰዎች ስለነበሩ የምንነጋገርበትን እያንዳንዱን ነገር ይዘው ለሚዲያ ያቀርቡና በሌላ ይተረጎማል ይህ በመጀመሪያ ችግር ፈጥሯል ብለዋል። በእኛም በኩል ነገሮችን ከመንደርና ሰፈር ጋር ሰፍቶ በራሱ መንገድ የማየት ችግር ነበር። በኋላ ልዩነቶችን በማጥበብ ተስማምተን መቀጠል ችለናል ብለዋል። በሁለተኛ ደረጃ እውነታውና የጠፋውን ነገር ተቀብሎ መሄድ ላይ ችግር እንደነበረ አስታውሰው እኛ ከመንግስት ውጭ መሳሪያ መያዝ ስለማይቻል በ24 ሰዓት ታጣቂዎች ትጥቅ ያስረክቡ የሚል ሀሳብ ነበረን ሲሉ ተናግረዋል። በአንጻሩ በነጌታቸው በኩል ደግሞ አሁንም መዋጋት እንችላለን የሚል ሀሳብ ነበር ብለዋል። ሶስተኛው ችግር የአከራካሪ ቦታዎች ጉዳይ ነበር ያሉት አምባሳደር ሬድዋን በዚህ ጉዳይ ላይ በመጀመሪያ ሂደት ከስምምነት ተደርሶ እንደነበር ጠቅሰዋል። ቆይቶ ጉዳዩ እንደ አዲስ ተነሳና ስምምነታችን እንዲፈታብን ነበር። ነገር ግን በኋላ ሊፈጠር የሚችለውን ውድመት በማሰብ አቀራራቢ ነገሮች ላይ ስምምነት ማድረግ ችለናል ሲሉ ተናግረዋል። አቶ ሬድዋን አክለውም የቀድሞ ህወሓት አመራሮች በእያንዳንዱ ሂደት እንቅፋት ይፈጥሩና ባለመሳካቱ ደግሞ መልሰው ይከሳሉ ብለዋል። የፕሪቶሪያ የሰላም ንግግር ዋና ተደራዳሪ የነበሩትና የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የፕሪቶሪያውን የሰላም ንግግር አስመልክቶም እንደገለጹት ልዩነቶች መስተናገድ ያለባቸው ከሀገር አንድነትና ህሉና በመመለስ መሆኑን ተናግረዋል። ሰላምና የሀገር አንድነት ልዩነቶችን ለመፍታት በሚደረጉ እንቅስቃሴዎች ውስጥ ሊታለፉ የማይገቡ ቀይ መስመሮች መሆናቸውንም ገልጸዋል። ማንኛውም አካል ሀገር በየጊዜው ከሚለዋወጡ መንግስታት አቋምና ፍላጎቶች እንደምትበልጥ በማስተዋል የሀሳብ ልዩነቱ ከኢትዮጵያ ጥቅምና ሉዓላዊነት በተቃራኒ ሊያሰልፈው እንደማይገባ አስገንዝበዋል። ሁሉም ዜጋ ሀገር የሚለውን ትልቁ ምስል አጉልቶ ማየት እንዲችል ገዢ ብሔራዊ ትርክትን ማጎልበት እንደሚገባም አበክረዋል። አምባሳደር ሬድዋን ሁሴን ሁሉም ጥያቄዎች ከኢትዮጵያዊነት ወለል በታች ሳይወርዱ መመለስ እንዳለባቸውም ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ አመላክተዋል። የፌዴራል ፍርድ ቤቶች አመራሮች የምርጫ ቦርድ አባል እንዲሆኑ በእጩነት ቀረቡ። የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ተክሊ ቲምሰልና የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት አቶ ተስፋይንወይን ጨምሮ ስድስት ሰዎች የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የስራ አመራር ቦርድ አባል እንዲሆኑ በእጩነት ቀረቡ። እጩዎቹ የተመረጡት የብሔር ሃይማኖትና የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ አስታውቋል። እጩ መልማይ ኮሚቴው የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች ሁለት አባላትን እንዲተኩ በእጩነት የመረጣቸው ስድስት ሰዎች ይፋ ያደረገው ትናንትና ረቡዕ ግንቦት 13 2017 ዓ ም በሰጠው ጋዜጣዊ መግለጫ ገልጸዋል። በመጪው ሰኔ የኃላፊነት ዘመናቸው ስለሚጠናቀቅ በአዲሱ የሚተኩት የምርጫ ቦርድ ስራ አመራር ቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ እንዲሁም ዶክተር አበራ ደገፉና ብዙ ወርቅ ከተተ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህ የምርጫ ቦርድ አመራሮች ለመተካት መጋቢት ላይ ያቋቋሙት እጩ መልማይ ኮሚቴ ከሚያዚያ 1 እስከ ሚያዚያ 21 2017 ዓ.ም የእጩዎቹን ጥቆማ ሲቀበል ቆይቷል። በነዚህ ቀናት ውስጥ ከህዝብ፣ ከፖለቲካ ፓርቲዎች እና ከሲቪል ማህበረሰብ ድርጅቶች የእጩ ጥቆማዎችን መሰብሰባቸው የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ለቢቢሲ ተናግረዋል። ቀሲስ ታጋይ እንደገለጹት በኢሜይል፣ በዋትስአፕ፣ በስልክና በፖስት አማካኝነት ለኮሚቴው ከቀረቡ ጥቆማዎች ውስጥ ድግግሞሽ ተጣርተው ሀምሳ ሰዎች መለየታቸው ገልጸዋል። ከዚህ በኋላ በተደረገው ማጣራት የውጭዎች ቁጥር በግማሽ ቀንሶ 25 መድረሱንም አስረድቷል። ከዚህም በኋላ ከተደረገው ሌላ ማጣራት በኋላ ለቃለመጠይቅ የቀረቡት አስራ ሁለት ሰዎች እንደሆኑ ቀሲስ ታጋይ ገልጸዋል። ጠቅላይ ሚኒስተሩ በሶስት የምርጫ ቦርድ የኃላፊነት ቦታዎች ላይ ለመተካት እንዲመረጡ ከአስራ ሁለቱ ስድስቱን የመጨረሻ እጩ አድርገን አቅርበናል ብለዋል ቀሲስ ታጋይ። ለቢቢሲ የገለጹት ስድስት እጩዎች የስም ዝርዝር እንደሚያሳየው ከእጩዎቹ መካከል ቢያንስ ሶስቱ የተገኙት ከፍርድ ቤቶች ነው። በቀዳሚነት የተጠቀሱት እጩ አቶ ተስፋዬ ንዋይ የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዚዳንትና የፌዴራል ፍርድ ቤቶች ቃል አቀባይ ናቸው። አቶ ተስፋዬ ከእጩዎች መካከል መሆናቸውን ለቢቢሲ ገልጸዋል። በሁለተኛነት የተጠቀሱት አቶ ተክሊት ይምሰል ደግሞ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዚዳንት ናቸው። የፌዴራል ፍርድ ቤቶች ቃል አቀባይና የከፍተኛ ፍርድ ቤት

ሦስተኛዋ እጩ ወይዘሮ ነሲም አሊ ናቸው። ወይዘሮ ነሲም በሀረሪ ክልል ከፍተኛ ፍርድ ቤት ዳኛ እንደሆኑ ቢቢሲ ያገኘው መረጃ ያመለክታል። ወይዘሮ ዳሮ ጀማልና ወይዘሮ ፍሬ ህይወት ገርማ የብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባል እንዲሆኑ የተመረጡት ሌሎች ሴት እጮች ናቸው። ስድስተኛዋ እጩ የደብረ ብርሃን ዩኒቨርሲቲ ህግ ትምህርት ቤት መምህር የሆኑት ዶክተር ያሬድ ሀይለማርያም ናቸው። ለአስራ ስምንት ዓመታት ገደማ በአቃቢ ህግነትና በመምህርነት የሰሩት ዶክተር ያሬድ በእጩነት መቅረባቸው ለቢቢሲ አረጋግጠዋል። የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ የመረጣቸውን እጩዎች ዛሬ ይፋ ማድረጉን ተከትሎ ዝርዝራቸው ለጠቅላይ ሚኒስትሩ ልኳል። እጩ መልማይ ኮሚቴ ይፋ ያደረጋቸው እጩዎች ብዛት በህጉ ከተቀመጠው ጋር የሚጣጣም ነው። በ2011 ዓ.ም የወጣው የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ኮሚቴው የሚያቀርባቸው እጩዎች ብዛት የስራ አመራር ቦርዱ ካሉት ክፍት ቦታዎች በቁጥር እጥፍ የሚበልጥ መሆኑ እንዳለበት ደንግጓል። ኮሚቴው ከቀረቡለት ጥቀማዎች መካከል እጩዎቹን የሚለየው በህጉ የተቀመጡትን የቦርድ አባላት መስፈርቶችን ማሟላታቸው በማረጋገጥ ነው። ኢትዮጵያዊ ዜጋ መሆን፣ የማንኛውም ፖለቲካ ድርጅት አባል አለመሆን፣ መልካም ስነ ምግባርና ስብ እና መኖር እንዲሁም ኃላፊነትን ለመሸከም የሚያስችል ከፍተኛ የአመራር ብቃት ከመስፈርቶቹ መካከል ይገኛሉ። ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በህግ በፖለቲካል ሳይንስ በህዝብ አስተዳደር በስታቲክስ በኢንፎርሜሽን ቴክኖሎጂ ና በሌሎች ተዛማጅነት ባላቸው ዘርፎች ከፍተኛ ሙያው ብቃት መያዝን በመስፈርትነት ተቀምጧል። ኮሚቴው የተመረጡት እጩዎች በዚህ ኃላፊነት ለማገልገል ፈቃደኛ መሆናቸውን የማረጋገጥ ኃላፊነት ተጥሎበታል። ቀሲስ ታጋይ እንደሚገልጹት የእጩ መልማይ ኮሚቴው አሁን የለያቸውን እጩዎች ሲመርጥ ለየት ያለ አካሄድ መከተሉን ገልጸዋል። በዚህኛው ዙር ለየት ያለው የጾታ፣ የብሔር እንዲሁም ደግሞ የሃይማኖት ስብጥር እንዲኖር ታስቦ የተደረገ ምልመላና ውድድር ነው ሲሉ ስድስቱ እጩዎች የተመረጡበት ተጨማሪ መስፈርት አስረድተዋል። በብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ መሰረት፣ ለጠቅላይ ሚኒስትሩ ከኮሚቴው እጩዎች ዝርዝር ከቀረቡላቸው በኋላ የቀረቡላቸውን እጩዎች በተመለከተ ከተፎካካሪ ፖለቲካ ፓርቲዎች ጋር ምክክር ማድረግ ይጠበቅባቸዋል። ጠቅላይ ሚኒስትሩ ይህንን ምክክር ካደረጉ በኋላ የምርጫ ቦርድ የስራ አመራር ቦርድ አባል ሆነው እንዲሾሙ የሚመርጧቸውን ሰዎች ለይተው ለሕዝብ ተወካዮች ምክር ቤት ያቀርባሉ። የተመረጡትን ሰዎች ሹመት የሚያጸድቀውም ይኸው የሕዝብ ተወካዮች ምክር ቤት ነው። ሹመት ከሚሰጥባቸው የስራ አመራር ቦርድ ኃላፊነቶች መካከል የምርጫ ቦርድ ሰብሳቢ እና ምክትል ሰብሳቢ የሚገኝበት ከሆነ ጠቅላይ ሚኒስትሩ ለነዚህ አመራርነት የመረጧቸውን እጩዎች ለይተው ማቅረብ እንዳለባቸውም በአዋጁ ላይ ተጠቅሷል። ለመረጃው ቢቢሲ አማርኛን በዋቢነት ተጠቅመናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የደቡብ አፍሪካው ፕሬዚዳንት ራማፎሳ በዋይት ሀውስ በመገናኘት ፊት ለፊት ተፋጠጡ። ትራምፕ የዩክሬኑ ፕሬዚዳንት ዘለንስኪን በኦቫሎ ቤተ መንግስት ፊት ጋዜጠኞችን ሰብስበው እንዳደረጉት የደቡብ አፍሪካ ፕሬዝዳንት ራማፎሳንም ለማሳጣት ሞክረው ነበር ተብሏል። የደቡብ አፍሪካን ነጭ ስደተኞችን በሚመለከት የስደተኞችን ፎቶ የያዘ ዶክመንት በማሳየት ትራምፕ ድርጊቱን ክፉኛ ትችተው ቁጣቸውን ለመግለጽ ሞክረው ነበር። ራማፎሳ ግን የተረጋጉ ነበሩ ተብሏል። በደቡብ አፍሪካ የነጭ ዘር ማጥፋት እየተካሄደ ነው በሚለው ላይ ሁለቱ ፕሬዝዳንቶች ፊት ለፊት በሚዲያ ቀጥታ እየተላለፈ በሀሳብ ሲጋጩ ታይተዋል። በስብሰባው ላይ ራማፎሳ በደቡብ አፍሪካ የነጭ የዘር ማጥፋት ወንጀል እንደሌለ ለማሳመን ምን ማስረጃ እንዳቀርብልህ ትፈልጋለህ? ሲሉ ተደምጠዋል። ቀጥለውም ወደ ዋይት ሀውስ አስከትለዋቸው የሄዱትን የደቡብ አፍሪካ ጎልፍ ተጫዋቾችን ኤርኒ ኤልስና ሬቲቭ ጎሰንን ያመጡት ራማፎሳ ፕሬዚዳንት ትራምፕ የደቡብ አፍሪካውያንን ድምፅ መስማት ይኖርብሃል፣ እነዚህ ጥሩ ወዳጆቹ የሆኑትን ጎልፍ ተጫዋቾች የሚሉትን ስማ፣ የምናገረውን አልደግመውም ሲሉ ባቀረቡት ክስ ላይ የሌሎች ደቡብ አፍሪካውያን ድምፅ እንዲሰሙ ጋብዘዋቸዋል። ትራምፕ በበኩላቸው በደቡብ አፍሪካ ስላለው ሁኔታ የሚያስረዱ በሺ የሚቆጠሩ ታሪኮች እና ዶክመንተሪዎች አሉን ካሉ በኋላ ሰራተኞቻቸውን በኦቫል ኦፊስ ውስጥ ያለውን መብራት እንዲያደበዝዙ ጠይቀው በክፍሉ ውስጥ ላለው ታዳሚ በነጭ ደቡብ አፍሪካውያን ላይ ስለደረሰው ጥቃት የሚያሳይ ቪዲዮ እንዲጫወት አድርገዋል። ትራምፕ ስለ ቪዲዮ ሲናገሩ ምስሎቹ የነጮች ገበሬዎች የቀብር ቦታ ያሳያሉ ብለዋል። ከሳምንት በፊት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ወደ አሜሪካ በስደት የተጓዙ 59 ነጭ የአገሬው ዜጎችን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉ መናገራቸውና ይህም ቁጣን አስነስቶ እንደነበር ይታወቃል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ።